በስማአ በወልድ በመንፈስ ቅዱስ አዱ አምላክ አሜን። አንድ አምላክ በሚሆን በአ በወልድ በመንፈስ ቅዱስም በግንቦት አንድ በዝች ቀን አምላክን ቅድስት ቅድስትንግል ማርያም ተወለደች። እርሷም ለሰው ሁሉ ወገን ድህነት የሆነባት ናት። ከወንዶች ወገን የከበረ አባቷ ስሙ እያቄም፣ ከሴቶች ወገን የከበረች እናቷ ቅድስታና ይባላል። ሁለቱም ልጅ በማጣት ያዝኑ ኖሩ። በዚያ ወራት የመካኖችን ካህናቷ ይቀበሉም ነበርና እጅግ ልባቸውም ያዝናል። እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያረቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበረ። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሀሳባቸውን ተቀበለ። ክቡር ኢያቄም አርባ ቀን እስከሚፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለሙ ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው በፍጹም ልቡ አምኖ ከተራራ ወረደ። ለተመሰገነች ሚስቱ ለሃናም ከእግዚአብሔር መልአክ የሰማውን ያንን ራእይ ይነገራት። ቃሉ እውነት እንደሆነ እርሷ ማመነች፣ ልዑል እግዚአብሔርንም አመሰገኑ። የተመሰገነች ቅድስት ሃናም ከእርሷ የሚወለደውን በዘመን ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስለትን ተሳለች። ከዚህም በኋላ ይች የከበረች ሕፃን ጸንሳ ወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት፣ ደግሞም ሀብትና ስጦታ ማለት ነው። በእውነት የዓለሙ ሁሉ እመቤት ናትና ሁላችን በእርሷ ሰማያዊ ሀብት ልጅነት ያገኘንባት ናትና፣ ድንግል ማርያም ዛሬ የልደቷ ቀን መታሰቢያ ነው። በእግዚአብሔርም ምስጋና ይሁን የስጋና የነፍስ መድኃኒት የሆነች እርሷንም እናቱን ለሰጠን። በረከቷም ከሁላችን ከክርስቲያን ወገኖች ጋር ይኑር ለዘላ ዓለሙ